ዛሬ በተወሰነ ደረጃ ሁለቱን መሬት ላይ ያለችውን ኦርቶዶክስ እና ቲክቶክ ላይ ያለችውን ኦርቶዶክስ ምን ያህል ልዩነት እንዳላቸው ለማሳየት እንሞክራለን። ሼር አድርጉት፣ ዲዩት አድርጉት፣ ኮፒ ሊንክ አድርጉት። እስኪ ይህን ቪዲዮ ሰምተን ኦርቶዶክስ ሆኖ ኦኬ፣ ከሞተ በኋላ ይህን ምድር ከለቀቀ በኋላ ያንን ለቆ ሲኦል ቢገባ ኦኬ፣ ከዛ በኋላ በጸሎት ወይም በፍትሐት ያንን ሰው ከሲኦል ወደ መንግስተ ሰማይ መክተት ይቻላል። ይህ ሃይማኖት አይደለም። እንደዚህ አይነት የሚል ሃይማኖታዊ ትምህርት የለንም። ሃይማኖት አይደለም። ይሄኛው ወዳጅ ደግሞ ምን እንደሚል እስቲ እንስማው። ሁለቱም ኦርቶዶክሳያን ናቸው። እኛዚህ ሃይማኖት መጽሐፍቶች እኮ ናቸው። እንደሰማችሁት ነው፣ ገድላትና ታምራት ላይ የተጻፈው ጽሁፍ ለሃይማኖት አይሆንም ማለት ምን ማለት ነው? ሃይማኖት ማለት እምነት ማለት ነው። ይ ይህንን የምናገኘው ከራሳቸው የማህበረ ቅዱሳን ዌብሳይት ላይ ስለ ሃይማኖት የጻፉት ጽሑፍን ላሳያችሁ። ሃይማኖት ማለት ማመን መታመን እምነት ጽኑ ተስፋ በልብ በረቂቅ ሐሳብ የሚሳል ማለት ነው ማኖት ማለት እምነት ማለት ነው ይላ አነጋገር እምነትን ያሳያል እያለን ያለው ምንድን ነው እሱ እንግዲህ ወዳጃችን እነኚህ ገላትና ታምራት ለእምነት አይሆኑ እምነት መስረቻ አይደሉም እያለን ያለው ሲሪስሊ እምነት መመስረቻ አይደሉም እነኚህ መጽሐፍቶች እንግዲህ ያው ቤተ ክርስቲያናችሁ ታዲያ ለምድር የሰጠቻችሁ እንዳታምኑባቸው ታዲያ ቤተክርስቲያናችሁ ለምን የሰጠቻችሁ? ማለት እነኚህ የሚጠቀሱት መጽሐፍቶች ውስጥ ያሉት ሀሳቦች ቤተ ክርስቲያኒቷ ሰዎች ሰምተው አምነው እምነታቸውን እንዲመሰረቱባቸው ነው። እየተነገረች ያለችው ክርስቶስ ኢየሱስ ለቅዱሳና ለጻርቃን እንዲህ የሚል ኪዳን ሰጠ እያለች ነው ቤተክርስቲያኒቷ የምታስተምረው። በገድላትና በታምራት ውስጥ ያለው ኪዳን ቤተክርስቲያን የሰጠቻቸው ምእመኑ ያንን ኪዳን አምኖ እንዲቀበልና በህይወቱ የዛን ኪዳን በረከት እንዲያገኝ ነው። ሌላ ምንም ሚስጥር የለም። ለምሳሌ ኤፊ ወንድማችን ኤፊ የጠየቀው ጥያቄ ወሳኝ ጥያቄ ነው። ኦኬ፣ ገድላትና ታምራት ከሞት በኋላ ስላለ ህይወት ይናገራሉና እነኛን ከሞት በኋላ ያለውን ሰው ከገሃነም የሚድንበት ያንን የመዳን ተስፋ ታምናለህ ወይ ብሎ ነው የጠየቀው። ኦፍኮርስ ቤተክርስቲያኒቷ ታምናለች። ለምሳሌ ለምሳሌ ጸሎት የሚባለው መጽሐፍ ብዙ ኦርቶዶክሳውያን ቤት ያለ ነው። ከዛ መጽሐፍ ላይ የጠቀስኩት ሆን ብዬ ነው። ምክንያቱም በአብዛኛው ገድልና ታምራትን ከሚይዙ ይልቅ እነኚህ የጸሎት መጽሐፍቶች በአብዛኛው ሰው ቤት ውስጥ አለ። ሶ እንደ ማስረጃ እንድታዩት ብዬ ይው ከላይ ያስቀምጭላቸዋል ክርስቶስ ሳምራ በየቀኑ ሶስት ሺህ ነብሳትን ከሲሆን እንድታወጣ ስልጣን ተሰጥቷታል። ኦኬ ስልጣን የተሰጣት ለምንድን ነው ካልን ቤተ ክርስቲያኒቷ በክርስቶስ ሳምራ አማካኝነት ሰዎች ከሲሆን ሊድኑ እንደሚችሉ ታምናለች ማለት ነው። ኪዳን የሰጠው ማን ነው? ኢየሱስ ብላ ነው የምታስተምረው። ስለዚህ ሰው በክርስቶስ ኢየሱስ ብቻ ሳይሆን በክርስቶስ ሳምራ ጭምር ሰዎች ከሲኦል የሚወጡበት ኪዳን ከክርስቶስ ኢየሱስ እጅ ክርስቶስ ሳምራ ተቀብላለች ብላ ቤተክርስቲያኒቷ ታምናለች። ይሄ የጸሎት መጽሐፍ ነው፣ በራሱ በክርስቶስ ሳምራ ገድልና ታምር ላይ የተዘገበ ሀሳብ ነው። ሶ በጣም ግልጽ ነው። ቤተክርስቲያኒቷ እነኝን ኪዳናቶች የምታስተምረው ወይ ደግሞ የምትናገረው ሰዎች እንዲያምኑባቸው ነው። ወዳጅ ግን ምን አለን? እስኪ ደግሞ እንስማው። ይህ ሃይማኖት አይደለም፣ ሃይማኖት አይደለም። እንደዚህ አይነት የሚል ሃይማኖታዊ ትምህርት የለንም። ሃይማኖት አይደለም። ይህን ቪዲዮ ደግሞ እንስማው። ይሄ ወደ ደግሞ ኦርቶዶክሳዊ ወንድም ነው። ስለ ሃይማኖት ስለ ገድላትና ታምራት ምን ይላል? እስኪ እንስማው ደግሞ። እነዚህ የሃይማኖት መጽሐፍቶች እኮ ናቸው። አዋልድ መጽሐፍትም እኮ ሃይማኖት መጽሐፍቶች ናቸው። እነዚህ ገድላት ድርሳናት ጭምር የሚተረጎሙት ከድነት አንጻር የገድለ ዘረ አብሩክን ገድል ማንበብ ቤተክርስቲያናቸው መሄድ የሚጠቅመው ለድህነት ነው። እሺ፣ እኝን አባት ደግሞ ሲንስማቸው የቤተ ክርስቲያን የተከበሩ አባት ናቸው። በቤተ ክርስቲያኒቷ ውስጥ ረጅም ዓመት ያገለገሉ ናቸው። እስቲ ደግሞ እንስማቸው። የእግዚአብሔር አዳኝነት ሙሉ በሙሉ ስለተጻፈ ገድላት መድኃኒትነቱን ስለሚመሰክሩ ከመጽሐፍ ቅዱስ የወጡ የተለዩ አይደሉም። ቃል እንዳትሉኝ አንድ ልጨምረላችሁ። አንድ ወዳጃችን ደግሞ ምን እንደሚል እስኪ እንስማ። አንዳንድ ሰዎች ገና ለገና ገድል ላይ ስለተጻፈ ብቻ ውሸት ነው ለማለት ያቆበቁባሉ። ይሄው ነው ወዳጆች። መሬት ላይ ያለችውና ቲክቶክ ላይ ያለችው ኦርቶዶክስ ለየቅልናት የምንለው በምክንያት ነው። ምክንያቱም ቲክቶክ ላይ የሚያገለግሉ ኦርቶዶክስ ቤተ ክርስቲያን አገልጋይ ብለን የምንጠራቸው ቤተ ክርስቲያኒቷ ለማቀብ የሚወጡት አገልጋዮች የማያምኑባትን ኦርቶዶክስ ነው የሚከራከሩላት መሬት ላይ ያለችውን ቤተ ክርስቲያኒቷ እምነቴ አቋሚ ብላ የምታስበውን ያንን እምነቷን የሚክዱ ደግሞም የሚያፍሩባት ልጆች ነው ያሏት ው በአደባባይ ገድላትና ተአምራት ላይ ለሃይማኖት አይሆኑም እያለን ያለው ወዳጄ ለእምነት አይሆኑም እንግዲያውስ ለእምነት ካልሆነ ቤተ ክርስቲያን የሰጠችን ምን እንድታደርግ ነው ልጆች እንድታስተኛባቸው ወዳጄ የተረት መጽሐፍ ናቸው ልጆች የሚተኙበት ወይ ደግሞ ልጆች እንጂ የሚያደረጉበት መጽሐፍ ናቸው አይደሉም ቤተ ክርስቲያን የሰጠችው ሰዎች አምነዋቸው በዛ ኪዳን አማካኝነት እግዚአብሔር ጌታ የገባላትን ያንን ኪዳን ያገኙባቸው ዘንድ ነው ቤተ ክርስቲያን አስባ ሰጠችው። አይሰጠችው ስለዚህ ወንድመቶች የምታምኑበትን ሃይማኖት ኑሩ ካላመናችሁባቸውና ካልኖራችሁባቸው ለሰዋት አትስበኩት ወዳጆች የማትኖሩትን ህይወት ለምን ትሰብካላችሁ መሬት ላይ ያለችው ኦርቶዶክስ ይሄ፣ እናንተ ደግሞ የምትናገሩት ኦርቶዶክስ ሌላ። ስለዚህ ወንድም እህቶች፣ ወይ ኦርቶዶክሱ ነው ወይ ከኦርቶዶክሱ ውጡ። የምታምኗትን ያችን ኦርቶዶክስ ለመስበክ ሞክሩ። ጸጋና ሰላም ይብዛላችሁ።